ሰላም ሰላም፣ ወደ ቶክ አባውታይስ ቻናል ዩቲዩብ ቻናል እንኳን ደህና መጣችሁ። ለረጅም ጊዜ ዝ ላይ ብዙም ቪዲዮ አለቅ ነበር። አሁን ግን በአዲስ አቀራረብ አዲስ ነገር ይዤ መጥቻ አለሁኝ። የቴክኖሎጂ ማጭበርበር ግንዛቤ የሚል ተከታታይ ቪዲዮ የሚለቅበት ነው። ምክንያቱም በአሁኑ ጊዜ ዲጂታል ኢራ ላይ ወይም ዲጂታል ዘመን ላይ ስላለን ብዙ የቴክኖሎጂ ማጭበርበሮች ወደ ሀገራችንም እየመጡ ነው። በዓለም ላይም አሉ። እነዚህ ላይ ያሉ ነገሮችን ሰፊው ምን አይነት የቴክኖሎጂ ማጭበርበሮች አሉ የሚለውን የምንተነትንበት ነው እና ሸር በማድረግ ላይክ በማድረግ ሰብስክራይብ በማድረግ ሌሎችም እንዲደርሱ እና ሁሉም ሰው የቴክኖሎጂ አዌርነስ ወይም የቴክኖሎጂ ፍራውድ ግንዛቤ እውቀቱ እንዲኖረውና ራሱን ከማጭበርበር ራሳችሁን ሁላችንም ከማጭበርበር እንድንጠበቅ እነዚህን የግንዛቤ እንትኖች ቪዲዮዎች ብትከታተሏቸው ሌሎችም እንዲከታተሉ ብታደርጓቸው አሪፍ ነው። ስናየው እንግዲህ የቴክኖሎጂ ማጭበርበር ቴክኖሎጂ ፍራውድ ማለት ኮምፒተርን፣ ሞባይል ስልክን፣ ኢንተርኔትን፣ ሶፍትዌሩን ወይም ሃርድዌር ቴክኖሎጂዎችን በመጠቀም ገንዘብን፣ ጠቃሚ መረጃዎችን የግለሰብ መረጃዎችን ወይም የድርጅት የመስረቅ የማጭበርበር ወይም የማታለል ዘዴ ነው። ይህን የቴክኖሎጂ ፍራውዶች የተለያዩ የቴክኖሎጂ ፍራውዶች አሉ። በአሁኑ ሰዓት በዓለም ላይ ብዙ ሰው እየተዘረፈባቸው ያለ ብዙ ሰው እየተጭበረበረባቸው ያለ ስለዚህ ይህንን ግንዛቤ መፍጠር በማዳበር ከጊዜው ጋር የሚራመድ እውቀት ክህሎት ሊኖረን ይገባል በሚል እነዚህም ቪዲዮዎች እያዘጋጀው ነው። ለሁሉም ጥንቃቄ የሚሆኑ ስለሆኑ መዳረስ አለባቸው። በአሁኑ ቪዲዮዬ በክፍል በክፍል ከፋፍዬ ነው የምሰራው። በአሁኑ ቪዲዮዬ ፓርት ዋን ላይ የምሰራው የቴክኖሎጂ ፍራውዶች ውስጥ በአሁኑ ሰዓት ኢትዮጵያም ውስጥ እየተለመደ የመጣ ነገር ስለሆነ የበይነመረብ ግብይት ወይም ኢኮመርስ ኦንላይን ማርኬት ላይ ያሉ ፍራውዶችን ማጭበርበሮች ነው እማየው። በተለይ አሊኤክስፕረስ ላይ አሁን ኢትዮጵያ ውስጥ እኔም እጠቀማለሁ፣ ብዙ ሰው ይጠቀማል። የሚጭበረበሩም ሰዎች ስላየሁ ስላጋጠሙኝም አሊኤክስፕረስ ላይ ምን አይነት ማጭበርበሮች ምን አይነት ፍራውዶች ይካሄዳሉ የሚለውን እየገባሁም በማሳየት ጭምር እንዴትስ ከዚህ ፍራውድ ራሳቸውን ትጠብቃላችሁ እንደትስ ግንዛቤ ሊኖራችሁ ይገባል። ማየትስ ምንምን ነገሮችን ምስ ማወቅ አለባችሁ እቃ ኦርደር ስታደረጉ። ይሄ ፕላትፎርም የመገበያ ኦንላይን መገበያ ፕላትፎርም ወደ ሀገራችንም እየመጣ ነው። ኢትዮ ቴሌኮም አይጣችሁት እንደሁ በቅርብ ዘመን ገበያ የሚል ተመሳሳይ አሊ ኤክስፕረስ ጋር ተመሳሳይ የሆነ የኢኮመርስ የበይነ መረብ የግብይት ፕላትፎርም ወይም የገበያ ማዕከል ልንሆ እንችላለን። ላውንች አድርጓል፣ ተከፍቷል። እሱንም ተጠቀሙበት፣ አሪፍ ነው። ብዙ ፕሮዳክቶች አሉት። ፊውቸሩም በቃ አሊ ኤክስፕረስ ጋር በጣም ተቀራራቢ የሆነ ነገር ስላለው፣ ቶታሊ አጠቃላይ በዚህ በግብይቱ በኦንላይን በኢኮመርስ ላይ ያሉ የማጭበርበር ዘዴዎችና እንዴት አድርጋችሁ ራሳችሁ እንደምጠበቁ እናያለን ማለት ነው። እና አጠቃላይ የኦንላይን ማርኬቶች ወይም የበይነ የገበያ ማዕከሎች ብዙ ናቸው። አጠቃላይ ኢኮመርስ ወይም ኦንላይን ማርኬት የምንላቸው ማለት ነው። አሊኤክስፕረስ፣ አማዞን፣ ኢቫይ ሌሎችም አሉ። የሀገራችን ደግሞ አዲስ የጀመረው ዘመን ገበያ ነው። ስለዚህ እነዚህ ነገሮች ተመሳሳይ ነገር ስላላቸው አንዱ ላይ የሚካሄደውን ፍራውድ ካየለውሉ ይሆናል። አሁን ፎከስ አድርጌ የማሳያቸው አሊ ኤክስፕረስ ላይ ነው ብዙ ሰው እየተጠቀመበት ያለ እና አሁንም እየሰራ ያለ ስለሆነ አሊ ኤክስፕረስ ላይ የሚሰሩ እነዚህ ኦንላይን ገበያ ማጭበርበሮች ሌላኛውም ላይ ስለሚሰሩ ምን አይነት ጥንቃቄ እንደሚታደርጉ እና ምን አይነት ፍራውዶችስ እንዳሉ አጠቃላይ የምናይበት ይሆናል ማለት ነው የመጀመሪያው አሊ ኤክስፕረስ ላይ ፌክ የሆኑ ፕሮዳክቶችን የሚሸጡ አሉ ፌክ የሆኑ ወይም ትክክል ያልሆኑ የውሸት የሆኑ ፕሮዳክቶችን የማይሰሩ ፕሮዳክቶችን ወይም የተበላሹ ነገሮችን የሚሸጡ አሉ። ስለዚህ ምንድን ነው ማድረግ ያለብን? እነዚህ ገንዘባችንን አውጥተን ገዝተን እንዳንጭበረበር ምንድን ነው ማድረግ ያለብን? አንደኛ፣ የመጀመሪያው ነገር እቃ ስናዝ እቃ ስናዝ ከምናዝበት ስቶር ለምሳሌ እዚህ ጋር አሊ ኤክስፕረስ ይታያችኋላል። ምና የአሊ ኤክስፕረስ አሰራር መጀመሪያ ምንድነው? አሊ ኤክስፕረስ መካከል ላይ ያለን እንደ የመገበያያ ቦታ ፕላትፎርምን ነው የፈጠሩ። ስለዚህ ነጋዴዎች አሉ፣ ልክ ስቶር ከፍተዋል ሾፕ እንደሚከፍተው አንድ ነጋዴ እዚህ ፕላትፎርም ላይ ደግሞ ሾፕ ከፍተዋል። ከዛ ገዢዎች ደግሞ እኛ አለን፣ እማል ላይ አሊ ኤክስፕረስ አለን። እኛ የምንገዛውን ነገር እኛ ስንገዛ ስንከፍል እስክሪው አካውንት የሚላለው አሊ አሊኤክስፕረስ እዛ አካውንት ላይ ነው የሚቀመጠው። ከዛ በኋላ ከከፈል እኛ እቃው ደርሶናል ስንል ወደ እነሱ ወደ ሻጮች ነው ብሩ የሚተላለፉ። ስለዚህ በዚህ መካከል የሚያጭበረብሩ አሉ። የስተሙን ክፍተት ተጠቅመ የሚያጭበረብሩ አሉ ማለት ነው ማለት ወይም ግንዛቤ ካለመኖር ሰዎች የሚሰሩትን ስህተት ተጠቅመው የሚያጭበረብሩ አሉ። ስለዚህ አንደኛው ዋናው ነገር ወደዚህኛው ማጭበርበር እመታለሁ። ምንድነው ማድረግ ያለብን? እቃ ስናዝ እቃ ስናዝ መጀመሪያ እነዚህ ጋ እዛ እንደምታዩቸው ብዙ ሸኮች አሉ። ይህን ጫማ ለማዘዝ ብፈልግ መጀመሪያ ክሊክ ተረጉታላቸው፣ የምታያዙትን ነገር ማለት ነው የምታዙት ነገር ውስጥ ገብታችሁ ምንድን ነው ማየት ያለባችሁ? ይህ የተከፈተው ሾፕ እዚህ ላይ የሚሸጠው ቢያንስ አንድ ዓመትና ከዛ በላይ እዚህ ላይ መቆየት አለበት። እዚህ ፕላትፎርም ላይ አዲስ ከሆነ ለመጭበርበር ቅርብ ናችሁ ማለት ነው። ስለዚህ እሱ እንዴት ታያላችሁ? እንደስ ከፍቱ፣ እዚህ ጋ ይሄውና፣ እዚህ ጋ ይታያችኋል ሚው ምናምን ምን ዛኒሽ ምናምን የሚል የቻይና ስም ስለሆነ፣ እሱ ይህ ስም አለ። ይሄ ሻጩ ሾፑ ነው። ስለዚህ የቻይና ግ ያለ ስም የተከፈተው አንድ አመት ሆኖታል። ትክል አምስት ሁለት ቢራ አራት በፈረንጆች ነው። አልሞስት አንድ አመት ሆኖታል። ይህን ታረጋግጣላቸው። በቅርብ የተከፈቱ ሾፖች ላይ እንዳገዙ ትጭበረበሩ ትችላላችሁ። አንደኛው መንገድ ይሄ ነው። ሾፕ ከተከፈተ ከአንድ ዓመት እና ከዛ በላይ ከሆነ ሾፕ ብቻ መግዛት የመጀመሪያው ሁለተኛው ሰዎች የሰጧቸውን ሬት ማየት አለባችሁ ለነዚህ ምንድን ነው እዚጋ ይታያቸዋል እነስ ሰዎች እኛ ስንገዛ ሬት አድርጉ እንዳሁም ኮፖን ይሰጣላት ምን ያህል ሬት ተሰጥተዋል? አራት ነጥብ አምስት ወይም ከዘጠና ፐርሰንት በላይ ማግኘት አለባቸው የሰዎችን እንደገና ደግሞ ሰዎች የሰጣቸውን ፊድባክ ማየት አለባቸው። ያ ፊድባክ የተሰጠው ነገር ፖዘቲፉ የሚበዛ ከሆነ ጥሩ ነገር ከሆነ ማዘዝ ትችላላችሁ። ይህን ስታርታ። ስለዚህ መጀመሪያ ሾፑ ከዓመትና ከዛ በላይ የተሰጣቸውን የከስተመር ሳትስፋክሽን ሬት ነው። የከስተመር ምን ያህል ረክቷል በነሱ ቃል የሚለውን ስለሚያመለክት እነዚህ ነገሮች ማየት አለባቸው። ኮሜንቶችን ሰዎች የሰጧቸውን ኮሜንቶች ማየት አለባችሁ ማለት ነው። አጠቃላይ ያገኛ እቃ ሲገዙ እነሱ የሚለጥፉትን ፎቶ ብቻ ትዩ። እነሱ በስሪዲ አሳምረው በደንብ አሽሞንምነው ሊለጥፉት ይችላሉ። ባየሮች ሬት ሲያረጉ አስተያየት ሲሰጡ የሚለቁት ፎቶ ሪል የሆነ ፎቶ አለ ከስር ታዩታላችሁ። ስንም ማለት ነው እንደዚህ ወላች ታዩታላችሁ ስገቡ የምታገኙት ነው። እሱን ነገርም ማየት አለባችሁ የፒሲ እና የሞባይል ሲሆን ተለያዩባችሁ። ከሞባይል ላይ የሚፈልጉ ሰዎችም ካላችሁ ኮሜንት ላይ አሳውቁኝ። በሞባይልም ደግሞ እንዴት ገብታችሁ ቸክ እንደምታደርጉ አሳያችኋለሁ። እነዚህ ነገሮች ቸክ አድርጋችሁ መግዛት አለባችሁ። ከዛ ይሄ የገዛችሁት እቃ ወደ እናንተ ሲመጣ ደግሞ ለኛው ማጭ በርበር አንድ ግንዛቤ ከማጣት የተነሳ እቃውን ከቆየ ይደርሳል እያል ዝም ሰዎች ዝም ማለት የለብንም። ካልደረሰ ስታትሱን መከታተል አለብን። አሁ ለምሳሌ እኔ ኦርደር ያረኳቸውን ነገሮች ስለምጠቀም ኦርደር አርግ እዚህ ጋር ያለውን ስታተስ ማየት አለባችሁ ይህ አሁን ኤርፎን ነው ከዚህ ስቶር ነው ኦርደር ያደረኩት እዚህ ስታተሶች ይቃየራሉ አዌቲንግ ደሊቨሪ እየጠበኩ ነው ቀጣይ ምንድነው ደሊቨርድ ነው የሚለው ደሊቨርድ ማለት እቃችሁ ፖስታ ቤት ደርሷል እና አሊኤክስፕረስ አውቶማቲካሊ የሚረዳው እቃው ደርሷል ብሎ ነው ደሊቨር የሚል ኦፕሽን ያመጣዋል ይሄ ደሊቨር ካለ በኋላ እቃው እንደተኮንፊርም ባታደረጉት እቃው እንደተረከባቸው ይታሰባል። ስለዚህ ምንድን ነው ማድረግ ያለባችሁ? ማድረግ ያለባችሁ ደሊቨር ከሆነ የፕሮቴክሽን ታይም የሚባል አለ። ፕሮቴክሽን ታይም ማለት እቃው አሊኤክስፕረስ ፕሮቴክሽን ታይሙ እንደ እንትኑ ይለያያል፣ እንደ ሻጮች ይለያያል። ከስልሳ እስከ ሰባ አምስት ቀን ከስልሳ እስከ ሰባ አምስት ቀን ባለው ቀን ፊዚካሊ እቃውን በአካል ካልተቀበላችሁ ላሊ ኤክስፕሬስ ኮምፕሌይን ማድረግ ቅሬታችሁን ማቅረብ ያለ ዲስፒዩት መክፈት ትችላላችሁ። ይሄ ቀን ካለፈ ደሊቨሪ አልፎ ፊኒሽድ ካለግን ግን ምንም ነገር ማድረግ አንችልም። ስለዚህ ሁል ጊዜ ይሄኛውን የዚህን ስታተስ ተከታተሉ ማለት ነው። ደሊቨሪ ካረገ ቀኑ ካልደረሰ የከስተመር ፕሮቴክሽን ደታችሁ እንዳያልፍ ዲስፒዩት መክፈት ወይም ቅሬታችሁን ማቅረብ አለባችሁ ማለት ነው። ስለዚህ እሷም እንትን የሚለው እዚ ላይ ሲዘገይበት ይደርሳል እያለ መጠበቅ ሳይሆን አለ ዲስፒዩት መቼ እንደምታቀርቡ ማየት ትችላላችሁ። ከእሱ ላይ አይታችሁ እዚጋ ታችሁ እያንዳንዱ ኦርደር ስገቡ አይታችሁታል። ዲቴል ስገቡ ሲስተም ዊል አውቶማቲካል ኮንፊር ሲፍት አፍተር ስክስት ሰቨን ዴይስ ስልሳ ሰባት ቀን በኋላ ይሄንን ፕሮዳክት እንደተቀበልኩ ነው ሲስተሙ የሚረዳው። ስለዚህ በስልሳ ሰባት ቀን በኋላ ከአስራ አምስት ቀን በ ስልሳ ሰባት ቀን በኋላ በአስራ አምስት ቀን ውስጥ ካላመለከት እቃው ፊዚካሊ ካልደረሰኝ ከዛ በኋላ ማመልከት አልችልም እቃ ይቀራል ማለት ነው። ስለዚህ ይህን ስታተስ ሁልጊዜ እዝጋ ያለውን ስታተስ ተከታተሉ። ኢንቴል ገብታችሁ መቼ ነው ይህ እቃ ዲስፒት የሚያልቀው ቅሬታ ማቅረቢያ የሚያልቀው የሚለውን ዝጋ ኦርደር ዲቴል ውስጥ ገብታችሁ ተከታትላችሁ መቀበል አለባችሁ። ስለዚህ እቃው ካልደረሳችሁ ብቻ ሳይሆን፣ እቃው የተበላሸ ከሆነ፣ ያዘዛችሁት ነገር ትክክል ካልሆነ፣ የተሳሳተ እቃ ከመጣላችሁ፣ የታዘዘበትም ቀን ካለፈ ሪፈንድ ወይም ብራችሁ እንዲመለስ መጠየቅ ትችላላችሁ። ይህ ግንዛቤ ሊኖራችሁ። ስለዚህ ፍራውድ እዚህ ላይ የሚሰሩት ምንድን ነው? የሚያጭበረብሩት እዚህ ላይ ያለ ማጭበርበር ምንድን ነው? ይሄ እንትናችሁ ቀናችሁ እንዲያልፍ ማድረግ ነው። በተለያየ ጊዜ አዘግይተው እንዳይደርስ አድርገው ቀኑ ያልፋል። ቀኑ ካለፈ በኋላ ባለማወቅ ደሊቨሪም ካለ በኋላ እቃችሁን ሄዳችሁ ሳትረከቡት ትቀሩ ይናል። ከተረከባችሁም በኋላ ላፕቶፕ አዛችሁ ከበር ሊመጣላችሁ ይችላሉ። ሰዓት አዛችሁ ማሰሪያው ብቻ ሊመጣላችሁ ይችላል። ስለዚህ እነዚህን ነገሮች በመጠቀም የፕሮቴክሽን ታይማችሁ የከስተመር የጥበቃ ጊዜ የምንለው እሱ ካለፈ በኋላ አሊኤክስፕረስ ለነዛ ለሻጮች ብራቸውን ይለቃል፣ ብራችሁ ይወሰዳል ማለት ነው። ስለዚህ እዚህ ላይ ጥንቃቄ አድርጉ። ሌላ ይህ ነው ዋናው የሚያጭበረብሩበት መንገድ። ይህን በመጠቀም አንዳንድ ከስተመሮች ደግሞ ኮንፊርም አድርጉል ሊሏችሁ ይችላሉ። እንደተቀበላችሁ ኮንፊርም አድርጉልን በሆነ ቅናሽ እናደርግላችኋለን እንደዚህ የሚልም ማባበያ የሚሰጡ ሊኖሩ ይችላሉ። እቃም እስካልተረከባችሁ ድረስ ኢቨን ደሊቨር ብሎ እቃውንም ተረክባችሁ ትክክለኛ እቃ እስካልሆነ ካልሆነ በጭራሽ ሪሲቭድ ወይም ኮንፊርም የሚለውን የእኛውን ኮንፊርም ሪሲቭድ የሚለውን እንዳትጫኑት ማለት ነው። ያለው ትክክለኛ ከሆነ ከተረከባችሁ በኋላ ትጫመት አላችሁ። ባትረከቡትም አውቶማቲካሊ ስንት ነው ያደርገዋል። ለፎርማሊቲ ሁልጊዜ ህንን እቃችሁን ከተረከባችሁ በኋላ ማድረግ አለባችሁ ማለት ነው። ዝቃ መጫን አለባችሁ። ይህ ነው። ሌላው ማጭበርበር ደግሞ በስም ነው። አንዳንድ ፕሮዳክቶችን ድቴል ገብታችሁ ካላያችኋቸው የሚጽፉትና የሚሉት ነገር የሚያሳዩ ፎቶ ጋር በጣም የተለያየ ነው። ስለዚህ በዛ ሊያጭበረ እዚ ጋር ጫማ ያሳያል ጫማ ላይሆን ይችላል፣ ሶል ሊሆን ይችላል። ስለዚህ እያንዳንዷን ነገር ወደ ውስጥ ገብታችሁ ሬቲንጉን ሰው አንስቶ የላከውን ፎቶ ታያላችሁ። እነዚህ አሁን ኮሜንት የተሰጡ ናቸው። ጫማው በትክክል ደርሷቸው ሰዎች ፊድባክ የሰጡ ናቸው። ስለዚህ ይህንን ካያችሁ ዲቴል ሪል ጫማ ነው ያዘዝኩት የሚለውን ስፔሲፊኬሽን ላይ በተለይ ስፔሲፊኬሽን ላይ በደንብ ማየት አለባቸው። እነዚህን ነገሮች ጥንቃያችሁ በኋላ ነው ማዘዝ ያለባችሁ እና ዋናው ማጭበርበር ዘዴዎች፣ የማጭበርበር መንገዶች ኦንላይን ማርኬት ላይ በጣም በጉልህ የሚታወቁት እነዚህ ናቸው። እነዚህን ነገሮች ጥንቃቄ አድርጉ። ከዚህ በኋላ እነዚህን ጥንቃቄ ስለ እነዚህ ነገሮች አዌር ካረጋችሁ የራሳችሁን አንድን ነገር ከማረጋችሁ በፊት ስለዚያ ነገር በደንብ መመርመር ማወቅ ከብዙ አቅጣጫ ማየት እንዳለባችሁ ለማስገንዘብ ጭምር ነው። ስለዚህ ይህን ካደረጋችሁ በኋላ ከኦንላይን ማርኬት ወይም የበይነመረብ ግብይት ላይ የሚከሰቱ ማንኛውንም ፍራውዶችን መረዳት ትችላላችሁ። ሌላ ጥያቄ ካላችሁ ለግንዛቤ ማወቅ የምትፈልጉ ነገር ካለ ኮሜንት አድርጉልኝ። ቪዲዮን ሸር፣ ላይክ፣ ሰብስክራይብ በማድረግ ሌሎችም እንዲደርሳቸው አድርጎ አመሰግናለሁ። በቀጣይ በሌላ እንትን እንገናኛለን ማለት ነው።